ሰላም የቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ ይሄ ደህና ነኝ። ውድ አገሬ ልጆች፣ በያላችሁበት የእግዚአብሔር ሰላምታ ብዝት ይበልልኝ። ማሮችዬ፣ እንዴት ናችሁ? ደህና ናችሁ ወይ? የሁላችሁ ዛሬ ሮመዳን ከገባ ያኔ ጾሙ ከተያዘ ዛሬ 15 ቀን ሆኖታል ማለት ነው። እና እዚያ አገር 15 ቀን ልክ ሮመዳን ጾሙ ተይዞ በ15ኛው ቀን የሆነ ባህል አላቸው። ደስ የሚል ባህል ማለት ነው። እዚህ ጋር ችብስ ይገዛሉ እንትን ሃል ምንድነው? የከረሚላ በጣም የተለያዩ በጣም የሚያምሩ እንደነ ችብስ አይነት። ብቻ አረብ ሀገር ያላችሁ እህቶች ሁላችሁም ታውቁት አላችሁ ማለት ነው። እና ይህንን ዛሬ እያዘጋጀን ነው ማለት ነው። ያው ነገ ስሙ ይሄ ምን ይባላል? ገረንጋዎ ይባላል። ገረንጋዎ፣ ገርጋዎ የሚሉት አላችሁ። አሁን እንዴት ነው በእኛ ጋር አሁን እኛ በእኛ በክርስቲያኖች ሁለቱ ወር ጾመን ጨርሰን የዓርብ ዕለት የስቅለት ማለት ነው። የስቅለት እንትን ምንድነ ጸሎተ ሐሙስ ንፍሮ እንደታጠዶ ውጭ ላይ ምናምን እንደዚ አይነት ነገር ነው። የነሱ ደግሞ ማለት ነው። እና እዚህ ጋር በሙሉ በቃ አንድ ላይ ድብልቅልቅ አደረግ ነው። እኔ ነበረ እኔና ከእኔ ጋር ብራ የምትሰራው ልጅ ነበረ ያዘጋጀ ነው ማለት ነው። ከዛ ለምን አልቀርጠውም ምናምን አልኩና ለውድ ጓደኞቼ እስቲ ፈታ በሉ ባህላዋ ብሉልኝ ብሉልኝ ብሉልኝ ብሉልኝ እና ይሄን ይመስላላቸዋል ውዶችዬ። እንዴት እንደሚያምር እኔ ደግሞ እንትን ይሄ አልወድም። እዚ ጋ ምን አለው መሰላችሁ? ምስር እንትን ይሄ የሽምብራ ሽምብራ ጥሬ ያለው የበሰለው ማለት ነው። ሎዝ አለ፣ ከረሜላ አለ፣ አተር ክክ አለ፣ በቆሎ የተቆላ አለ። ከረሜላ በቃ ይሄ እንዴት ነው? ምን ልበላችሁ? ይሄ በእኛ ሀገር ስንት ስንት የሚሸጠው ድሮ ሁለት ብር ምናምን ይሸጥ ነበር። ይሄ ከረሜላ ትልልቁ ከረሜላ ማለት ነው እና ደስ አለኝ በቃ በነገራችን ላይ እዚህ በየአመቱ የእኛ ሴትዮ እንደዚህ ታዘጋጃለች ግን ያው አሁን ደግሞ እግዚአብሔር ፈቅዶ የተወርሁኛለሁ ማለት ነው መቅረጽ አለብኝ እየቀረጥኩት ማለት ነው በጣም ነው የሚያምረው አሁን እንደዚህ አሁን የተለያየ በፌስታል በፌስታል በፌስታል ሆነን የመጣው እዚህ ጋር እኛ እያደባለቅ ነው ነው ማለት ነው በጣም ነው የሚያምረው ብዛቱ ብዛት እንዳይመስላችሁ በጣም ብዙ ነው አሁን እንደዚህ ከረሜላውንም ችብሱንም ሎዙንም አተርክኩንም ሽምብራ የተቆላው ሽምብራም፣ ከረሚላ በጣም ብዙ ነገር አለ ማለት ነው። እሱ ልወዝ ሁሉም ነገር አድርገን አንድ ላይ ደባለቅ ነው ማለት ነው። ሁላችሁ እንደምታዩት እየደባለቀችሁ ነው ማለት ነው። እና በጣም ነው የሚያምር እየሆነ ብቻ ነው እንጃ። ከረሚላው ራሱ አስባችሁታል እንግዲህ። አንድ የከረሚላ ኢትዮጵያ ስንት እንደሆነ ታቃላችሁ፣ ሁላችሁን እናውቃለንና፣ እዚህ ግን በጣም እርካሽ ነው ማለት እርካሽ አይደለም፣ የትኛውም ሀገር እርካሽ ነገር የለም፣ ዝም ብሎ በብላሽ የሚገዛ ነገር የለም። ሁሉም በገንዘብ ተገዝቶ ነው። ግን እዚህ ደግሞ ለየት አለብኝ በቃ ማለት ተለየብኝ። ይውላችሁ ብዛቱን ነው እያያችሁት ነው እያያችሁት ነው። በጣም ነው የሚጣፍጠው። እኔ ደግሞ ጥሎብኝ አልወድም ከረሚላ ሆነ ችብስም ወለ አልወድም። ግን እዚህ ጋር አተር አተር የተቆላ ማለት ነው። የተቆላ አተር አገኘውና እዚህ ጋር ቀነስ አደርጉት ለራሴ ማለት ነው። እኔ ያው እንደምታውቁት የገጠር ልጅም አደለው ጥራጥሬ ነገር ደስ ይለኛል እና እዚህ ጋር እንኳን ጣራ አረኩና አተሩ ንጹህ አተሩ ማለት ነው፣ ለራሴ ያስቀመጥኩት ማለት ነው። እና በጣም ነው የሚያምረው። ነው ዲሳለ የተለያየ አይነት ቀለር ስለሆነ ይውዝ ውበቱ እንዴት እንደሚያምር ማለት ነው። ውዶችዬ በጣም ነው የሚያምረው። እና ይውላችሁ በስመ አብ ወልድ በጣም ቆንጆ ነው። እንዴት አያችሁት እስቲ። እንግዲህ ማለት ያኔ ባረብ አገር ግን፣ ይሄ ደግሞ እንትን ነው፣ ምንድነው እንደ ጀላት አይነት ሆኖ ግን ብዙም አይጣፍጥም። የሆነ ሞኝ ነገር ነው ማለት ውሃዋ ነገር ይላል ብቻ አይታይም ማለት ነው። እዚህ ጋር እየደበላለኩት ነው ማለት ነው። እኔ በአንድ እጄ እየቀረጽኩኝ፣ በአንድ እጄ እየደበላለኩኝ ነው። በጣም ብዙ ነው፣ በጣም ብዙ ማለት ነው። እና ያው ልጅቷ ፎቶ ማለት እንዳትገባ ብዬ ነው ማለት ነው። አጎን ያለች አጠገቤ ልጅቷ ማለት ነው። እኔ ደግሞ እዚህ ጋር ቁጭ ብያለሁ እናትዬ እንዳረቦቹ ደልደል ብዬ። ይኸውላችሁ ይሄ ደግሞ እንትን ነው ምንድን ነው ጠጠር ከረሚላ የሚባለው ታቆታላችሁ። ኢትዮጵያ ላይ ምንገዛው ይነጫጩ ማለት ነው። እሱ ራሱ በጣም ነው የሚጣፍጠው፣ እንዴት እንደሚጣፍጥ እና እንደዚህ አድርገን ቆጣጥረን ደበላለቅ ነው ማለት ነው። በደንብ አድርገን እንደበላለቅ ነው ሌው። ይሄ ደግሞ ሎዝ ነው፣ ውስጡ አተርከካለው ሎዝ አለው፣ የተለያየ አይነት ሆኖ ግን በአንድ ጊዜ የተቋጠረ ማለት ነው። እና እንዴት እንደሚያምር እኔ በጣም ነው ደስ ያለኝ። ወይኔ ይውልት መልኩ ራሱ ብሉይ ብሉይ ብሉይ ብሉይ እንዳለ፣ ይህ ችብስ ነው ማለት ነው። ይሄ ምን ይሆናል መሰላችሁ? እንግዲህ መጨረሻ ላይ እስቲ እያያችሁት ማለት ነው። ፈታዘና እናላለን። ያው እንግዲህ ጨራረሰ እንደ አደባር ቀን ጨረስ ነው። እዚህ ጋር በፌስታል የሆነ ደስ የሚል ጨርቆች፣ ዲዛይኖች ምናምን እሱ ነበረ። ከሶስት አቋጣጥረን ስን ስጨምረው ማለት ነው። እንደአጋጣሚ ሰው መጣና ሳልቀርጽ ቀረው ማለት ነው። ይህን ሁሉ እኔን ያዘጋጁት ማለት ነው። ያኔ ከረሜላውን ሁሉን ነገር እንዳያችሁት በመዘብሰፊ ያደባለቅ ነውእና ካደባለቅ ነው በኋላ እንደዚህ ቋጠረን ቋጠረን ቋጠረን ቋጠረን ቋጠረን ቋጠረን ቢያንስ ከመቶ በላይ ይሆናል ማለት ነው። አያችሁት ብዛቱ፣ የሁላችሁ ይሄ ይሄ ቢንክ ካለሩ ለህፃናት ለሴት ነው ማለት ነው። እዛ ጋ ደግሞ እንትን አለ። ይሄ ምንድን ነው? ጥቁር ነገር አለ። ይሄም ለሴቶች ነው። ይኸውና እዚህ ጋር ጥቁሩ ለወንዶች ነው። ይታያችኋል። ይህ ጥቁሩ የወንዶች ነው። የሴትና የወንድ የተለያየ ነው፣ እዚህ ሀገር የሚሰጠው ማለት ነው። እና መጨረሻ ላይ አደባል ቀን እንደዚህ ቋጥረነዋል፣ አሳምረነዋል ማለት ነው። የሁላችሁ ውዶችዬ፣ ይህ ስሙ ገረንጋው ይባላል ማለት ነው። ሮመዳን ገብቶ እንዳልኳችሁ ልክ በአስራ አምስተኛው ቀን ጾሙ ተይዞ በአስራ አምስተኛው ቀን ላይ እንደዚህ ተቋጥሮ ዛሬ እዚህ በጣም ብዙ ልጆች መጥተው ነበር፣ ግን መቅረጽ አልቻልኩም። ያው ሰውም ስለነበረ እንጂ እቀርጽላችሁ ነበረ፣ ግን መቅረጽ ስላልቻልኩ ያው በትንሹ ይህንን ይመስላል ማለት ነው። የአረብ ሀገር ዝግጅታቸው ማለት ነው። እና እንዴት ነው አያችሁት? በጣም ነው የሚያምሩ። አያችሁት እንዴት እንደሚያምር። የተለያየ አይነት ከለር ነው እንግዲህ ያስቡት። በጣም ነው የሚያምሩ። ይሄ እረ ያበደ ነው እና